ይህንን መርሃ ግብር በየስራ ቦታችሁ በየመኖሪያ ቤታችሁ ሁናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከናንተ ጋር ነው። እንዲሁም ከጠላታችን ከዳቤሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ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 እንኳን በኅዳር ሁለት ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የእስክንድራው ሊቀ ጳጳስ ቅዱስ አባት ጴጥሮስ ሳልሳዊ የእረፍታቸው መታሰቢያ በዓል፣ ሥልሳ ሦስተኛ የሆነ የእስክንድራ ሊቀ ጳጳስ አባ ሱንቴዎ የእረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ቅዱስ አባ ጴጥሮስ ሳልሳዊ ኅዳር ሁለት በዚች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ጴጥሮስ ሳልሳዊ የእረፍታቸው መታሰቢያ በዓል ነው። እርሱም ለአባቶች ሊቃነ ጳጳሳት 27ተኛ ነው ይህንንም ቅዱስ እግዚአብሔር ለሊቀ ጵጵስና ሹመት መርጦ በሐዋርያ ማርቆስ ወንበር ላይ አስቀመጠው። በኋላ የቁስጥንጥናያ ሊቀ ጳጳሳት ቅዱስ አላካዮስ እንዲህ የሚል መልእክት እንጻፈለት እንደ ቅዱሳን ቂርቆስና ዲዮስቆሮስ ሃይማኖት ልዩ ሶስት በሆነ በአንድ አምላክ እናምናለን እናሳምናለን ብሎ ዳግመኛ፣ በዚህ መልእክት ውስጥ እንዲህ ብሎ ገለጠ። የተዋህዶ ጥቅም እንዳይሻር ከተዋህዶ በኋላ የአካላዊ ቃል መለኮቱን ከትስቤቱ ሊለዩት አይገባም የሚል ይህ አባ ጴጥሮስም እንድትተቀበላት ገልጦ ስለቀናች ሃይማኖት ከራሱም ያለውን ጨምሮ ለመልእክቱ መልስ ጽፎ ከሶስት ምሁራን ኤፒስኮፖሳት ጋር ላካት። አባ ከዩስም ተቀበላቸው፣ በቅዳሴና በቁርባንም አንድ ሆኑ። ያችንም መልእክት በቃሉ በሚያምኑ ሕዝብ ፊት አነበባት። ከዚህ በኋላ ሌላ መልእክትን ጻፈ። በውስጧም ከቅዱሳን መጽሐፍት ብዙ ቃላትን ተርጉሞ ወደ አባ ጴጥሮስ ላካት። ይህም አባ ጴጥሮስ ኤፒስኮፖሳትን ሰብስቦ ያችን መልእክት በፊታቸው አነበባት። እነርሱም እጅግ ደስ አላቸው፣ ከቃሏና ከትርጓሚዋም የተነሳ አደነቁ። በቀናች ሃይማኖትም ከእርሳቸው ጋር አንድነት ያላቸው መሆኑን ተማመኑ። ይህንንም አባት አባ ጴጥሮስንም ከሃዲያን ከሆኑ አይሁድ ከአረማውያንም ከመንበረ ሹመት እስኪያሳድዱ ድረስ ስለ ቀናች ሃይማኖት ብዙ መከራ ደረሰበት። ከጥቂት ወራትም በኋላ ወደ ሹመት ወንበር ተመለሰ። መንጋውንም በቀናች ሃይማኖት የጸኑ ዘንድ አዘውትሮ ያስተምራቸው ነበር። ከእነርሱም ርቆ በስደት በነበረበት ጊዜ ከመናፈቃን እንድጠበቁና በቀናች ሃይማኖት እንደጻኑ መልክቶችን ጽፎ ይልክ ነበር። በሹመት ወንበርም አስር አመት ኑሮ በሰላም አረፈ። በዚህ ለታስቦና ተከብሮ የሚለው ሌላው ቅዱስ አባታችን ቅዱስ ነው። እዚችም ቀን ዳግመኛ ለአባቶች ሊቃነ ጳጳሳት 63 ስተኛ የሆነ የእስክንድርያው ሊቀ ጳጳሳት አባ ሱንትዩ የእረፍት መታሰቢያ በዓል ነው። የአባት መንጋዎቹን እያስተማረ በሹመቱ ወንበር 15 ዓመት ኖሮ በሰላም አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። በረከታቸውም ከእኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ